በዚህ እድሜሽ እኮ 60 እና 70 ዓመት የሰራውን ሰው ሀብት እኮ ነው ያገኘሽው። መወደድ ነው አይደል? አባቴ ወዴት አንተ? መብራት ሄደ ትሄድ ባለው አዎ፣ ለአንድ ቀን ቆይ ነው የሚመስልሽ? አሁን አሪፍ ቦታ ውስጥ አይ አይሆንም አንተ አሹ በሚያሳዝን ሁኔታ እንግዲህ ራሱን ዘርሮ ጎዳና ላይ ይገኛል። በዚህ የተነሳ እንግዲህ ሮማን እና ዳይም እንዳገኙት በጣም ደንግጠዋል ማለት ይቻላል። አሹን ግን ማን እንደዛ ሊጎደው ቻለ? አሹ በህይወት ይኖር አይኖር ምንም የሚታወቅ ነገር የለም። ቤዛ ምናልባት እንግዲህ ይህን ጭካኔ ኑሯት ወይም ደግሞ በድፍረት ልትገለው አችልም። አሹ በመሞቱ ማን ሊጠቀም ይችላል? ቤዛ መቼም እንግዲህ ያንን መርዝ ሰተው እንዳይሆን እንጂ ብቻ ምናልባት እንደ አሹ ያንን ምግብ በልቶ ይሆን ከበለው እንግዲህ ምናልባት በዛ ሰዓት ወጥቶ ሳለ ወይም ደግሞ ተባሮ ሳለ ያኔ የተመረዘ ሽሮ በልቶ ከሆነ በዛ ላይ ደግሞ ተናዶ ስለነበረ፣ እንዲሁም ደግሞ ከመረዘው በኋላ ብዙ ጊዜ ቆይቶ ከሆነ ያ መርዝ ሊገለው ይችላል። ግን ምናልባት ደግሞ በሌላ በኩል ጫኔና አለል የመጠው ገደሉት እንደ ሮማንን ለምን አመጣት እንዴት አስጎበለድካት ብሎ ጨዋታ መቶ እንደዛ ደብድቦት ከሆነ አንድ ራሱ መፍትሄ ሊሆን ይችላል። ሆኖም እንግዲህ አሹ በሚያሳዝን ሁኔታ እንደዛ ተዘርሮ ነበር ያገኙት። ሮማንና ደመቀ በጣም ደንግጠዋል። እንግዲህ ወደ ሆስፒታል ይዘውት ይሄዳሉ አይሄዱም የሚለውን አብረ የምና ይሆናል። ፍቅርም እንግዲህ እንደተለመደው ከአደይ ጋር ግብ ግብ መቅጠም አልተወችም። እንግዲህ የግብ ግብ መቼ እንደሚያልቅ አናውቅም። ዴብ ምን ያልፈልግሽም፣ አላ ፍቅርሽም እያለ ደጋግሞ ይነግራታል፣ ይጠይቃታል። አጅሬት ግን ምንም እየሰማች አይደለም። ምን ይሻላታል ግን? ቀለበትም አደረግላት ለአደይ ምናልባት የእሷ ፍቅር ቢቆርጥላት ብሎ ግን አሁንም አጅሬት ምንም እየተወች አይደለም። በዚህ የተነሳ ደግሞ ዴብ አልፈልግሽም፣ እማኝ በቃ አደይን ወዳታለሁስ እንዳላት ስለገባት ምንድን ነው ያደረገችው? አደይን ከእናቷ ጋር ማያያዝ በቃ ያላት አማራጭ አሁን አደይን ከእትዬ ጋር ማጣላት ነው። ምክንያቱም እትዬ አደይ ልክ እንደ ልጇ ነው የምታያት፣ ልክ እንደ ፍቅር ነው የምታያት። በዛ የተነሳ ደግሞ አሁን ይህን መርዝ ራሱ በልታ ወይም ደግሞ መርዘኛ ላይ ስላለቻት ቀጥታ እዛ ቤት እንድትባረር እያደርጋታል። አሁን ምንም አይነት እምነት የላትም በአደይ። ከአደይ ይልቅ የምታምናት ቤዛን ነው። ቤዛ ደግሞ ሁሉም ነገር ያደረገችው አደይ ናት። ይሷ በጣም ጥሩ ሰው ትመስላለች እንጂ ጥሩ ሰው አይደለችም ከፍ ሆና ጨካኝ ናት እያለች እንግዲህ ስለ አደይ መጥፎ ነገር ስለ አደይ መልካም ከመነገር ይልቅ እጥፎ ነገር እየነገረች ብር ዘታ አረጋታለች፣ አይምሮዋን። በዚህ የተነሳ ደግሞ ትዬ ማምን አልቻለችም። የትኛው ልመን ብላ ውስጥ ባለች ሁሉም መልአክ ናት ትላላችሁ እንጂ አደለች። ሩታ ራሱ ሳይቀር አደይን ጠረጠረች። አሁን ደግሞ ይባስ ብሎ አሹ ስለጠፋ ምንድን ነው ያደረገችው ሩታ በቃ አደይ ናት ያገተችው ምክንያቱም አንድ ስለተባበሩ ስለመረዘችው እንዲሁም ደግሞ እንዲሁም ከአዴብ ጋር ቁጭ ብሎ በነበረበት ሰዓት መጣች ና ምንድናደርግ ብቻ ጠትም የት ነው አሹ የት ነው የደበቅሽው በማለት ትናገራታለች ማለት ነው አዴም ግራ ገባት ምንድን ነው የምታወሪው እኔ ምንም አውቀው ነገር የለም ምናልባት ከቤቤ ወይ ደግሞ ከሮማን ጋር ሆኖ ይሆናል እንጂ እኔ አላውቅም ትለዋለች አይ ሲጀመር ከሱ የለም እኔ ህጃለሁ ከሮማን ጋር ሆነን ስንፈልገውን የቆየ ነው እና አምጩ ተደበቅበት አምጪ እየተባለች ነው እንግዲህ። አደይ በማታውቀው ነገር እየተወቀሰች ነው ያለችው። በሌላ በኩል እንግዲህ አጅሪት ፍቅር፣ አንድ ይሄ መርዝ አልበላችውም። ዴብ አሁን በባለፈው ተመረዘ ሆስፒታል ገባ፣ እሷም ገብታለች እያስመሰለች ቢሆንስ ምን ይታወቃል? የእውነት በልታ ነው እንዴ የእውነት በልታ አለው። ሆስፒታል ገብታ እኔ መቼም አለምናት ምቺ ቀውስ የሆነች እንግዲህ ፍቅር ቢሆንም እንግዲህ አዴይም ከአቅሙ በላይ ሲሆንባት በቃ ይህን ቤት ለቀቅ መውጣት አለብኝ አሁን ደግሞ ለቃ ከወጣች ራሱ ከዛ ቤት በጣም ጥሩ አጋጣሚ ነው የሚሆንላት ጓደኛዋ ጓደኛው ሀብታም ናት ቤት አይቸግራት የምትኖርበት የምትወርቅበት ስራ እስከምታገኝ ድረስ ከለምለም ጋር ትሆናለች በዛ ላይ ደግሞ ኤላ ራሱ የለም አይከፈውም ማለት ነው አሁን በፊት አዴይ ወደ እነ ኤላ ቤት ስትሄድ በጣም ኤላ ደስ አይለውም ብቻ ይከፈዋል አሁን ግን ለምለም ብቻ ስለሆነች ፈታ ብላ ለተወሰነ ጊዜ ትኖራለች። እንግዲህ አጅሪት ቤዛ አዴናት ሁሉም ነገር እንደአደረገችው ብላ ለእናቷ ስለነገረቻት ከዴጋ ተቀምጣ ስታያት እንግዲህ በጣም የተናደደችው በጥፊም ትመታለች። እንግዲህ ቤዛ መጥታ ምናያል፣ ምንድን አደረግሹ? ምን አረኩሽ? እንደምንድ እንደዚህ የምታስደበድብኝ? በደመቀና በንጉስ ነው ያለቻት። የክፋቷ ክፋት እህትዬም ቤዛ ናምኗል። ቤዛ ምን አረኩ? ምንድን ነው ምናምን አለች ቤዛ ስንበይ ደግሞ ታወሪያለሽ እንዴ? በማለት እንግዲህ በጥፊ የመታቻት በጣም ተናደደ። እንግዲህ እትየ ሊመታት ትንሽ ነበር የቀረው ማለት ይቻላል። ምክንያቱም ፊት ለፊቱ ነበር የመታቻት እጇን ሊይዛት ነበረ፣ ግን ትልቅ ሰው ናት ብሎ አክብሮ ተቷታል። እትዬ ለምንድን ነው እንደዛ አደረግሽው? በማለት እንግዲህ ተቆጥቷታል ማለት ነው። ይሄ ግን አደይ እንደዚያ ዓይነት ሰው አይደለችም። በጣም የተሳሳተ ነገር ነው የምታደርገው፣ እባክሽ ተረጃት በማለት እንግዲህ አደይ በቃ ከዚህ ቤት በቃ በቃ እንግዲህ ከዚህ ቤት መሄድ አለብኝ ብላ ወደ ምን ተከፋ ነበር ያመጣችሁ ደብም ተከታትሏታል። ሰትዬ እዚህ ቤት አደይ ከሌለች እኔም አልኖርም በማለት ምን ይነግራታል። ምን እንደሰማ ሊሆን አይችልም ብላ እንግዲህ ተከታትለው ገባችሁ። ሰው እንግዲህ ደብም ጓዞን ስትሸክፍ ያ በኋላ አደይ አደይ በቃ አብሮች ነው የምሄደው ብቻችንም አትሄድ ይላታል። አደይ ደግሞ አይ ሁለታችን አሁን ከሄድን ችግር ነው ያላችሁ። ይሄ እውነት ነው ችግር ነው ሁለታቸው እንግዲህ በአንድ የሚወጡ ከሆነ በጣም ከባድ ነው የሚሆኑ። ከዛ የተነሳ አንተ ተቀመጠን ተቀመጠ እኔ እሄዳለሁ ከለምለም ጋር እዛ ላይ ደግሞ እንደፈለግን እንሆናለን፣ እንገናኛለን፣ እንመጣለን፣ እንሄዳለን ብለዋለች። እሱም እንግዲህ ኳዙን የሸከፈውን መልሶታል፣ ላለመሄድ አችሪት ፍቅርን ጥንስሷን እየጠነሰሰች ነው። በቃ ከሄደችው አይቀርማ ሌበላስ ብላ ታለችና፣ ከዛ ቀደም ብላ እማይ የሆነ አሻንጉሊት ጣፋኝ ነው እኮ አሻንጉሊት ቀይ ነገር ነው ከውጭ አገር የመጣልኝ አክስቴ ናት የላከችው፣ ስትል እናቷ ደግሞ እግር አገባት ደግሞ አክስትሽ መቼ ነው የላከችልሽ የመቼ በማለት ነበር የጠየቀቻት። ፍቅር ለማሳመን ሞክራለች እናቷን። እንዴ ማዬ በቃ አንቺ ሰዓት መቼ ነው የላከችው አለቻት። አንድ ያለችው ማስታወሻ እሷ ነበር ማለት እናቷን ለማሳመን እየሞከረች ነው። ቢሆንም እሺ አለች። አደም እንግዲህ እቃ ሰብሰባ ለመውጣት ስትታገል ፍቅር ጥም ዳረገቻት። አሻንጉሊቴን አምጪው ይህን አሻንጉሊት ከአንቺ መኝታ ክፍል ነው ያመጣዋት፣ የእኔ ነው ትላለች። እንግዲህ ዴቭም በጣም ትራክብት ይላል። ፍቅር አትዋሽ፣ ምክንያቱም አሻንጉሊቱ የማን ባለቤት እንደሆነ እና የማን ስጦታ እንደሆነ በደንብ ስለሚያውቅ አትዋሽ በማለት ይመልሳል። ውጭጭ አድርገ እንግዲህ አልሰጠሽም ይህ የእኔ ነው ብላ ነበር ይዛት የወጣችው። ዴቭም እንግዲህ ቀደም ብላ አደ ራሱ በቃ የደበኩት አሻንጉሊት ልትይ እንዳታየው ብዬ እኮ ጣፋ ብለው ነበረ እንግዲህ ዴቭ አሁን የጠረጠረ ይመስላት። ምክንያቱም ሰርቀሽኛል ከማለቷ በፊት ስጦታ ጠፋ፣ የት ቦታ እንዳስቀመጥኩት አላውቅም፣ ፈልግልኝ ብለዋለች። ግን ቆይ አስታወስኩት የተደበቀበትንና ና እስኬቻ የዋለው እኔ እኮ ፈርቼ ነው እትዬ እንዳታዩ በማለት ደብቀው ነበር። ፍቅር ደግሞ ከተደበቀበት ነው የምታ እየወሰደችው ና ከእናቷ ፊት ለፊት እንደዛ ዋረደቻት። እንግዲህ አዴ ራሱ እት እየሰጣና ግራት በዛሬ ምንም አልመለሰችላትም እትዬ ይቅርታ ልመለስልሽ አልችልም፣ ይህ እቃ የኔ ነው በማለት ነበር የዛሬ ወጣችው። ፍቅር እንግዲህ ቅጠል ብላ ቀረች። ከዛ ከወጣች በኋላ ይህም ተከታተላል። ወዴት ነው ልሸኛት ነው አደይም በማለት እንግዲህ ያሳብባል። ሊሊም እንግዲህ ከባቡሬ ጋር ጥሩ ጊዜ እያሳለፈች ነው። እንደውም ሊሊ በቃ ከሮማን ጋርማ የሆነ ነገር እንዳላቸው ወይም ደግሞ ከሩት ጋር ሩት ስትመጣ ስለማይወዳት ይጭ ስታስጠላ ምን ትመስላለች እያለ ስለሚያናገራት በዛ የተነሳ ቆይ ግን ይሄ ነገር እንዴት ነው ተወዳታለሁ ወይስ ምንድን ነው ብላ ጠይቀውም ነበረ። እሱ ግን አረ እንዳሳብለው ነገር የለም ደግሞ ከየት ወደ የት ነው በማለት ይመልስላታል ማለት ነው። አይ በኋላ መዘዝብ እንዳይመጣ ብዬ ምትለዋለች። ከሩት ይልቅ ወደ ሊሊ ነው እንግዲህ ነገር ይዞበት የሚመጣ። ሊሊ በዚህ አጋጣሚ እንግዲህ ብታሰቢበት የተሻለ ነው፣ ፎንቃ የገባለት ይመስላል። እንግዲህ ስለ በረከት ማጣራት ትፈልጋለች። በረከት ማን ነው የሚለውን ቤተሰቦቹ መታወቅ ትፈልጋለች። እንዲሁም ደግሞ እሱም ብናራት እናቴ ሚስት ካልሆነች እንዳታመጣ ወደ ቤት እንዳታስታውቀ ይብለኛል ይችላል። ችግር የለውም ቀልደኛ ቀልደኛውን አይደል ምናምን ትለዋለች። በእርግጥ እንግዲያው በቀል መሰለበት እንጂ የእውነት እንግዲህ ይመስላል ይመስላል። ይህሊም ስለ እናትና አባቷ ነግረዋለች፣ እሱም ደግሞ ስለ እናትና አባቱ ነግሯቸዋል። ተውቃቸው እንግዲህ በጣም ደስ እያለና የሚያምር ሆኖ እየመጣ ነው። አሹም እንግዲህ ጎዳና ላይ ተዘሮ ነበር፣ ድራማ ያለቀው። ሰላም ጤና ይስጥልኝ። ቻናል ቤተሰቦች፣ የዚህ ቻናል አዲስ ከሆኑ ሰብስክራይብ አድርጉ። በቀጣይ ቪዲዮ ውስጥ ከምንገኝ መልካም ጊዜ ሆነላችሁ።